ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ ውድ የዚህ ታላቅ ግሩፕ አባላት በአጠቃላይ እንዴት እንዴት ናችሁ? ልኝ በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ፣ ስኬት እየተመኘሁላችሁ፣ ዋው እጅግ እጅግ በጣም ደስ ይላል። እንግዲህ መገኘው ቻይና ላይ ይገኛለሁ የካምፓኒያችን ኢንዱስትሪ ለመጎብኘት በ2024 ካምፓኒ ያወጣውን ፕሮሞሽን አቺቭ በማድረግ እንግዲህ ካምፓኒያችን ሙሉ ወጪ እንችሎልን ለአምስት ቀን እንግዲህ ያስጎበኘን በትላንትናው ምሽት ወደ ቻይና ገብተናል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ካምፓኒያችን በጣም ሰፊ ነው፣ በጣም ግዙፍ ነው፣ ኢንተርናሽናል ነው፣ ተጎብኝቶ የማያልቅ አሁን አምስት ቀን ሙሉ ስንጎበኝ እንግዲህ ካምፓኒያችን ኢንዱስትሪያችን ፓርክን ለአምስት ቀን ጎብኝተን ራሱ አንጨርሰውም ማለት ነው። እና በጣም ሰፊ ነው ካምፓኒያችን እንደምትመለከቱት፣ እጅግ በጣም ደስ ይላል። ስለዚህ እዚህ ቢዝነስ ውስጥ እየሰራችሁ ያላችሁ፣ ኮንግራጁሌሽን እንኳን ደስ አላችሁ። ቢዝነሱ ያልጀመራችሁ ደግሞ እናንተም ቢዝነሱን ጀምራችሁ እንግዲህ በታላላቅ ስኬቶች እንደምንገናኝ ተስፋ አደርጋለሁ። በተረፈ ሰላማችሁ ያብዛ። መልካም ጊዜ።